እሺ ተመልካቾች እንደናችሁ የኢኮኖሚ ጉዳይ እያነሳን የምናወራበት ዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ጁን 12 2025 ላይ በኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ተፈርሞ የወጣ አንድ ሪፖርት አለ። የብሔራዊ ባንክ የገለልተኛ ኦዲተሮች ሪፖርት ሰነድ 117 ገጽ ሰነድ ነው። ይሄ በኤምኤሲ ኦዲት ሰርቪስ ተቋም የተሰራ የኦዲት ሪፖርት ነው። እስከ ጁን 3204 የአምና አፈጻጸም የኦዲት ሪፖርት ማለት ነው። እና እሱ ሪፖርት ላይ ከፍተኛ ክስረት የብሔራዊ ባንክ ከፍተኛ ክስረት እንደነበረው የሚያሳይ ነው። እሱ ላይ የተወሰነ ሀሳብ ልሰጣችሁ እፈልጋለሁ። በዛሬውም በሪፖርተር የረቡዕ እትም ላይም እሱን ዜና ተመልክቼዋለሁ። ብሔራዊ ባንክ 10 ነጥብ አምስት ቢሊዮን ብር መክሰሩ ተረጋገጠ፣ የሚል አለ። ደግሞ ገንዘብ ዲቫሉ ገንዘብ በገበያ እንዲወሰን ከተወሰነ በኋላም ደግሞ ወደ 38 ቢሊዮን ብር ክስረት እንደነበረበት የሚያሳይ ነው። ሪፖርቱ ሰፊ ነው። አስቀምጥላቸዋለ ዘኢትዮጵያ ኢኮኖሚ ቪው ቴሌግራም ላይ አስቀምጣለሁ። 147 ገጽ ነው ጠቅላላ ብሔራዊ ባንክ እንቅስቃሴ ያለበት። አሁን ብሔራዊ ባንክ እንደ መንግስት ተቋም እንደ ማንኛውም ተቋም ኦዲት ይደረጋል። እንግዲህ ኦዲት ሪፖርት ወጥቷል እና ኦዲት መደረግ አለበት የሚለው ከብሔራዊ ባንክ ጋር ካለ ስምምነት እና የአይምኤፍም ስምምነት ያለበት ነው። አይምኤፍ የፊስካል እና የሞኔታሪ ፖሊሲ የሚመሩ ተቋማቶች ኦዲት መደረግ እንዳለባቸው፣ ክሊር መሆን እንዳለባቸው፣ ከዳ መንጻት እንዳለባቸው አቅጣጫ አለው፣ ስምምነቶች አሉት። እሱ መሰረት ተደርጎ ነው እና ግኝቱ የሚያሳየው እስከ ጁን 30 2024 ድረስ ብሔራዊ ባንክ 10.5 ቢሊዮን ብር ኪሳራ እንደነበረበት ያሳያል። ሰነዱን ትመለከቱታላችሁ። ለምን የሚለውን እንመልከት። እንዴ ብሔራዊ ባንክ ይከስራል እንዴ የሚለውን እንመልከት። ልክ ነው፣ ብሔራዊ ባንክ ሊከስር የሚችል ተቋም ነው። ምክንያቱም የሚያንቀሳቅሰው የሞኒተሪ ሲስተም አለ፣ እንቅስቃሴ አለ። ለምሳሌ ወርቅ ይገዛል፣ ወርቅ ይሸጣል። እሱ በብሔራዊ ባንክ በኩል የሚያልፍ ነው ለመንግስት የበጀት ጉድለት በገጠመ ጊዜ ብድር የሚሰጥ ነው። በወለድ አስቦ ለባንኮች የውጭ ምንዛሬ የሚሸጥ ነው። ገንዘብም የሚያበድር ነው ለግል ባንኮችም፣ ለመንግስት ባንኮች። ስለዚህ ደግሞ ዋጋ ንረትን ጨምሮ በሚያደርገው እንቅስቃሴ ውስጥ ደግሞ የውጭ ብድርም የሚቀበል ነው እሱንም ጨምሮ የቢዝነስ እንቅስቃሴ ያለበት ነው። ስለዚህ መነገድ ያለበት ነው። ማትረፍ መክሰር ያለበት ነው ማለት ነው። ስለዚህ የኪሳራዎቹ መሰረታዊ ነጥቦች የመጀመሪያው በሪፖርቱም የተጠቀሰው ምንድን ነው? በወርቅ ግዢና በመሸጫና በመግዣ መካከል ያለው ልዩነት ሰፊ ነው። ምን ማለት ነው? ከዓለም አቀፍ ገበያ በላይ የገዛ ነበር ይሸጥ የነበረው ስለዚህ በሚሸጥበትና በሚገዛበት ዋጋ መካከል ልዩነት ነበር። በተለይ ኮንትሮባንድን ለመከላከል የውጭ ምንዛሪ ግኝቱን ለማሳደግ በሚል ከዓለም አቀፍ ገበያ በላይ አትራክት በማድረግ አስመጪዎችን ሲገዛ ነበር፣ የወርቅ አምራቾችን ሲገዛ ነበር። እሱ ከፍተኛ ክስረት አምጥቷል ለባንኩ። ሁለተኛው ለመንግስት አበድሮ ያልተመለሰ ብድር አለ። ከጁን 30 በፊት ያለ ሪፖርት ነው። ለመንግስት 687.8 ቢሊዮን ብር ለመንግስት አበድሮ ያልተመለሰ አለ። እሱም ኪሳራውን እየጨመረ የሚመጣ ነው። ለመንግስት ባንኮችም አበድሯል። ንግድ ባንክም፣ ልማት ባንክ፣ ሌሎችም ባንኮች አሉ። የመንግስት ባንኮች ለእነሱ አበድሮ ያልተመለሰ 134.9 ቢሊዮን ብር፣ እነሱም ክስረት እየጨመሩ ይመጡ ናቸው። ለግል ባንኮችም 13 ቢሊዮን ብር፣ በድምሩ 836 ቢሊዮን ብር የብድር ክምችት አለው። በወቅቱን ጠብቀው ያልተከፈሉ እነሱ ኪሳራ ላይ እየተደመሩ ይመጡ ናቸው። ደግሞ የገንዘብ መዳከምም በራሱ የፈጠረው ክስረት መጠን አለ። ኦልሞስት 38 ቢሊዮን ብር ኪሳራን የሚያስመዘግብ መጠን ነው። ምን ማለት ነው? ለምሳሌ የውጭ ብድሮችን ይወስዳል ባንኩ። ከጁን 30 በፊት እንኳን የነበሩ ወዳዎችን ብንመለከት ከሳውዲ አረቢያ 58.7 ቢሊዮን ብር ብድር ነበረ። ከዩናይትድ አረብ ኤሚሬት ደግሞ 173.8 ቢሊዮን ብር በውጭ ምንዛሬ ብድር ነው ግን ሲለወጥ፣ ስለዚህ ምን ይሆናል? አንድ የአሜሪካ ዶላር በ58 ብር በሚመነዘር ጊዜ የተገዛ እዳ ከሆነ የተበደረው ከሆነ የሚከፍለው ለምሳሌ አንድ ቢሊዮን ዶላር ባንኩ ቢበደር ስለዚህ ለመክፈል ስንት ያስፈልገዋል ማለት ነው? 58 ቢሊየን ብር ነበር ያስፈልገው የነበረው። አሁን የገንዘብ የመግዛት አቅም ተዳክሞ መቶ ብር ቢገባ አንድ የአሜሪካ ዶላር መቶ ቢሊየን ብር ይሆናል። ስለዚህ አርባ ሁለት ቢሊዮን ብር ተጨማሪ ክስረት ማለት ነው። ስለዚህ ገንዘብ መለወጡን ተከትሎ የተፈጠሩ ክስረቶች አሉበት። ዋጋ ንረትም ደግሞ የራሱ ድርሻ የተጨመረበት ነው። ስለዚህ እነዚህ በሙሉ ሲደማመሩ እስከ ጁን 30 ድረስ አስር ነጥብ አምስት ቢሊዮን ብር ክስረት አስተናግዷል ማለት ነው ባንኩ። ኢትስ ኦብቪየስ፣ የሚጠበቅ ነው፣ ክስረት የሚጠበቅ ነው። በተለይ ገንዘቡን ዲቫሉዌት ካደረገ ባንኩ ክስረት የሚጠበቅ ነው። የበጀት ዴፊሲትን መሰረት በማድረግም ለመንግስት አበድሮ መንግስት በቂ ገቢ የመሰብሰብ አቅም አግኝቶ እስካልመለሰ ድረስ ክስረት ሊኖር የሚችል ነው። በተለይ በተለይ ደግሞ ገንዘብ የምንዛሬ ወደ ገበያው ሲለወጥ በፊት የነበሩ እዳዎች ራሳቸውን ደብል እያደረጉ መምጣታቸው አይቀርም። ለዚህ ታራ ምን አይነት አማራጮች አሉ የሚባል ከሆነ እንግዲህ እዳውን ለመክፈል ያው የወርቅ ግዢና ሽያጭ ላይ በጣም የተሻለ ማኔጅመንት ውስጥ ሊገባ እንደሚችል ማሰብ ያስፈልጋል። በዓለም አቀፍ ገበያ ጋር ተመጣጣኝ የሆኑ ሸመታዎችን ሊያከናውን ይችላል። 2017 ላይ ብዙ ነገሮችን አሻሽሎ ሊሆን እንደሚችል አስባለሁ። አንደኛው ለመንግስት አንድም ብር በ2017 አላበድርኩም የሚል ሪፖርት ሲያቀርብ ነበር። ስለዚህ የመንግስት እዳ እየተከማቸ ስለሆነ ብሔራዊ ባንክ ላይ ያለው እዳ ተጨማሪ ብድር አለመስጠት እሱ አንዱ እርምጃ ነው። ተጨማሪ ለመንግስት ብድር አለመስጠት ደግሞ ከመንግስት ያለውን እዳ የማስከፈል ስራዎችንም ሊሰራ ይችላል። ግን የውጭ አንድ ቢሊዮን ብር ከውጭ ባንኮች ቢበደር እሱ ኮንቨርት ሲያደርገው እዚህ አገር ውስጥ ባለ ምንዛሬ ነው ኮንቨርት የሚያደርገው። ስለዚህ አገር ውስጥ ካለ የውጭ ምንዛሬ ገዝቶ እዳውን የሚከፍል ከሆነ በጣም እየበዛበት እየበዛበት ነው የመጣው። ስለዚህ የውጭ እዳውን ማቃለል አለበት ማለት ነው። የውጭ ዳውን ለማቃለል ምናልባት የሚገኙ ብድርና እርዳታዎችን ተጨማሪ ሀይል እንዲፈጥሩለት ሊያደርግ ይችላል። ከአይ ኤም ኤፍ ጋር ባለው አግሪበንት በቀጣይ ኤክስቴንድ ሎኑን እየተቀበለ እዳውን ለመክፈል ሊሞክር ይችላል። ምንዛሬው ይሄ ደግሞ ምንዛሬው እያደገ የመጣው ምንዛሬም ደግሞ ስራዎችን በመስራት በፍጥነት እንዳያድግ ማድረግ ደግሞ አለበት። ለምሳሌ ከትናንት ወዲያ የዛሬ ሳምንት በብሔራዊ ባንክ አቬሬጅ የሚባለው የአንድ የአሜሪካ ዶላር 134 ብር ነበር ምንዛሬ። አሁን ሄዳችሁ ቼክ ብታደርጉ 135 ብር ነው። ስለዚህ እያደገ እያደገ እያደገ በመጣ ቁጥር የነበሩ እዳዎችን እየጨመራቸው እየጨመራቸው ነው የመጣው። ስለዚህ ምንዛሬ ያለው የገንዘብ የመግዛት አቅም መዳከሙ በጣም እንዳይለጠጥ ማድረግ አስፈላጊ ነው። ስለዚህ ይህንን ሀሳብ ለእናንተ ለማቅረብ ነው። ሰነዱንም አስቀምጥላችኋለሁ 117 ገጹን የኦዲት ሪፖርቱን አቅርብላችኋለሁ። ብሔራዊ ባንክ ይከስራል እንደሚል ጥያቄ እኔ ጋ መጥተው ስለነበረ በተወሰነ መልኩ ሀሳብ ለመስጠት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘ ኢትዮጵያ ኢኮኖሚስ ቪው፣ ቴሌግራም፣ ፌስቡክ ላይ ልትልኩል ይችላላችሁ። ለነበረን ቆይታ በሙሉ ከልብ ከልብ አመሰግናለሁ። መልካም